በልጆች እግዚአብሔር አይፈትናችሁ ተብሎ ሲባል በምንድን ነው? እንዳይሞቱብን ወይንም እንዳይታመሙብን ነው አደለ? ግን ሌላም አለ። ሰላምዬ ዬ አደለም ለሰው ላወራው ደግሜ እንኳን ሳስበው የሚያመኝን የገጠመኝን በልጄ ልንገርሽ ሰሞኑን ሚዲያ ላይ የምታስተላልፍ ይሆን መልእክቶች አይቼ እንደው ለአንዲት እናት ከጠቀመ ብዬ ነው ብላ አንዲት ከስተመሬ ደውላ ዛሬ ጠዋት ያጫወተችኝ ነው የምነግራችሁ። ብችልበት ኖሮ ጉድ ጉድ ጉድ እያልኩኝ ብጀምር ደስ ይለኝ ነበር። ግን ማለት የምፈልገው እግዚአብሔር አምላክ ይህን ትውልድ ይፈውስ፣ ልጆቻችንን ይጠብቅልን፣ ከሚያዩት ከሚሰሙት እግዚአብሔር ይጋርድልን ማለት እፈልጋለሁ አስቀድሜ ይህ መልእክት ለአንድ ወላጅ እንዲደርስ እባካችሁን ኮፒሊንግ ሼር እና ሪፖስት አድርጉ። እባካችሁ ነገሩ እንዲህ ነው። ልጄ የአስራ ሁለት ዓመቷ ነው፣ ስድስተኛ ክፍል ናት። ልጁ ደግሞ አስራ ሶስት ዓመቱ ሰባተኛ ክፍል በሰርቪስ አብረው ትምህርት ቤት ይሄዳሉ። አንድ ትምህርት ቤት ውስጥ ይማራሉ። ከመላመድ ከቆይታ ብዛት ይቀራረቡና እኛ ድሮ ጉርምስና ሕይወት ላይ እያለን ቦይ ፍሬንዴ ወይም ደግሞ ገርል ፍሬንዴ እንደምንባባለው እንደዛ የፍቅር ጓደኛ ሆነው ለካስ ይገርማሉ። ይህ ሚስጥር የሆነው ለእኛ ለወላጆቻቸው ብቻ ነበር። ለካሳ ሁሉም ሰው ያውቃል። ሁሌ ማታ ማታ ከአንድ ሰዓት ጀምሮ እስከ ተወሰነ ሰዓታት ታጠናለች ምላት ልጄ በር ዘግታ ከልጁ ጋር ረጅም ሰዓት ስልክ ነው የሚያወሩት። ስልኩን የምታገኘው ከአጋዣችን አብራኝ ብዙ ዓመታትን ከኖረች ከአንድ አጋዣችን ነው። እሱንም ቴሌግራም ላይ አሳይመንት ልስራበት ስጭኝ እያለች ነው በየቀኑ ስልኩን የምትቀበላት። ወይ እሱ ይደውላል አሊያም ደግሞ እሷ ትደውላለች። አንድ ቀን ታዲያ ወንድሟ ጋር ከታናሽ ወንድሟ ጋር የስምንት ዓመት ወንድም አላት ከእሱ ጋር ትጣላና እስከዛሬ ሚስጥሯ እንዳይወጣ ስደልለው ከርማ አንድ ቀን ይነግረኛል። እኔም ምንም ነገር እንዳልነገርከኝ ምሰል ብዬው ተደብቄ ልጄን ሳደምጣት የሰማሁትን ማመን አልችልም። በጣም ብዙ ነገር ሰማሁ። በቆምኩበት ነው ራሴን በቃ ስቼ ወደኩት። አልጠበኩም። ህፃንና ትንሽና ጥምላት ልጄ ለካስ አላውቃትም ኖሯል። ነገሩን አጣራው ቀርቤ ላወራት ሞከርኩኝ። ከምነግርሽ በላይ በፍቅር ተይዛለች። ትምህርቷን በጣም ቀንሳለች። የምታደረገውን የምታስበውን ሁሉ አታውቅም። ይህን በታቂ እንደሆነ ጉርምስልና ላይ አላውቅም፣ ግን እኔ በማውቀው ደረጃ በትክክል በፍቅር ውስጥ ወድቃለች። ትምህርት የቴጄ ነገሮችን ላጣራ ሞከርኩኝ። ምንም ነገር ሊነግሩኝ አልቻሉም። ምክንያቱም ምንም እንደማያውቁ ነበረ ምን ያሉኝ። ሁሉም ነገር ለማጣራት ሞከርኩኝ። የልጁን ስልክ ለማጣራት ሞከርኩኝ። ልጁ በእናቱ እጅ ነው የሚያድገው። ወላጅ አባቱ አሜሪካን ነው። ታብም ስልክም አለው። ስለዚህ